ይህ የማይነካውን የነካው ዚያድ ባሬ እንደ አዲስ አበባ ዩኒቨርሲቲ የታሪክ መምህር ግዛቸው አበበ ገለጻ በ1950ዎቹ መጀመሪያና አጋማሽ ላይ በርካታ የአፍሪካ ሀገራት ከቅኝ ግዛት ነጻ ወጡ። የጣሊያን ሶማሌላንድና የእንግሊዝ ሶማሌላንድም በ1952 ነጻ ወጥተው የሶማሊያን ሪፐብሊክ መሰረቱ። ቀጥሎም ባለ አምስት ኮከብ ያለው ባንዲራ አስተዋወቁ። በሁለቱ ሶማሌላንዶች መካከልም የሚገኝ መሬት የሶማሌ ነው የሚል የታላቋ ሶማሌ ህልም የሚያመላክት ነበር ማለት ነው። ሶማሌ በኢትዮጵያ ሉዓላዊ መሬት ላይ አጠቃላይ ሐረርጌን ባሌን፣ አርሲን፣ ሲዳማንና ከፊል ሸዋን ለመጠቅለል የሚያስችል አዲስ ካርታ አዘጋጀች። በ1962 ዓ ም ጀነራል ሙሐመድ ዚያድ ባሪ በመፈቅለ መንግስት የሶማሊያን መንግስት በትረ ሥልጣን ተቆጣጠረ። የታላቋ ሶማሌ ህልሙንም በይፋ ገልጾ ወታደራዊ ዝግጅትን ጀመረ ማለት ነው። ከሶቪየት ኅብረት በግፍ ዘመናዊ መሳሪያ መታጠቅና ወታደራዊ ኃይላቸውን ለተከታታይ ሰባት ዓመታትም ገነቡ። በውጤቱም ሰባት እግረኛ ክፍለ ጦር 600 ታንኮችንና ሌሎችን የያዘ አራት ሜካናይዝድ ክፍለ ጦር እንዲሁም ሰባ አውሮፕላኖችን የያዘ ግዙፍ የአየር ኃይል ገነቡ ይላሉ መምሩ። በአንጻሩ ኢትዮጵያ ሌላ የታሪክ ሂደት ላይ ነበረች። የካቲት 1966 ዓ ም አብዮት ተከትሎ ቀዳማዊ ኃይለ ሥላሴን ከዙፋን አውርዶ መስከረም ሁለት ቀን 1967 ዓ ም ስልጣን ላይ የወጣው ወታደራዊ ደርግ በበርካታ ጉዳዮች ተጠምዶ ነበር ማለት ነው። በዛውን ዕለት በሰሜን ነፍጥ አንስቶ የሚታገለው ሻዕቢያና ጀብሃ ከአስመራ ከፊል ምጽዋና ከባሬንቱ በስተቀር ቀሪውን የኤርትራ የኤርትራ ክፍለ ሀገር ተቆጣጠሩ ነበር። ኢዲዩ በጎንደር ህዋትን በትግራይ መንግስትን በመፋለም ላይ ነበሩ። በመሀል ሀገርና በሌሎች አካባቢዎችም ኢሕአፓና ደርግ በነጭ ሽብርና በቀይ ሽብር ደምም ይፋሰሱ ነበር ማለት ነው። ሐምሌ 3 1969 ዓ ም የዚያድ ባሬ ኃይል በሰፊው የኡጋዴን አካባቢ ላይ ተራርቀው እርስ በርስ ለመረዳዳት በማይችሉበት ሁኔታ የነበሩትን የሦስተኛ ክፍለ ጦር አካል የሆኑትን የኢትዮጵያ የጦር ሰራዊቶችን የተለያዩ ክፍሎችን መግፋት ጀመረ። የኢትዮጵያ ሰራዊት የሚቻለውን መከላከል ቢያደርግም በነበረው ከፍተኛ የኃይል አለመመጣጠን ምክንያት ሰራዊቱ እየተፋለመ ለማፈግፈግ ተገደደ። ሶማሊያም ገላዲ፣ ቀብሪ ዳሃር፣ ደሃቡር፣ ጎዴ፣ ሙስታሂል፣ አይሻ ወይም ደወሌ፣ ገርባሳ፣ ጭናግሰን የሚገኙ የሰራዊት ክፍሎችን በመግፋት በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ጠልቃ በመግባት የኢትዮጵያ ሉዓላዊት ግዛት በኃይል ተቆጣጠረች። ይህንን ተከትሎ ሚያዝያ አራት ቀን 1969 ዓ ም ፕሬዝዳንት መንግስቱ ኃይለማርያም ታሪካዊውን የእናት ሀገር ጥሪ መልእክት አስተላለፉ። ይህንን ተከትሎ ከአራቱም የኢትዮጵያ ማዕዘናት ለሀገ የሀገሩ ሉዓላዊነት ቀናኢ የሆነው ህዝብ በግፍ ወደ ታጠቅ ማሰልጠኛ ጣቢያ ተመመ ማለት ነው። 300 ሺህ ለሚሆነው ሰልጣኝ የሚበቃና የሚመች መሰረተ ልማት አልነበረውም። ታጠቅ በቂ መጠለያ፣ በቂ ማብሰያ፣ በቂ መጸዳጃና በቂ ጠመንጃ አልነበረውም። ወቅቱም ዝናብ ይጥል ስለነበር የጭቃው ነገርም ለስልጠናው ስራ በእንቅርት ላይ ጆሮ ደግፍ ነበር ማለት ነው። የእናት ሀገር ጥሪውን የተቀበለው የአዲስ አበባና የአካባቢው ህዝብም ዘማች ሚሊሻውን ሊደግፍ ወደ ታጠቅ ተመመ። እናቶች በአድዋ ዘመቻ የፈጸሙትን ገድል ለካራማራም ደገሙት ማለት ነው። በከፍተኛ እልህና ቁጭት የተሞላው ህዝበ ሰራዊት ከመደበኛ ጦሩ ጋር በመቀላቀል በታጠቀው ሀገራዊ ፍቅርና ወኔ ታግዞ በበርካታ ግንባሮች ተሰልፎ ነባሩን ጦር በማጠናከር የሶማሊያን ተጨማሪ መስፋፋት መግታት ጀመረ ማለት ነው። የኢትዮጵያ አየር ኃይልም ዓለምን ባስደመመ የመዋጋት ብቃቱ በቁጥርና በዘመናዊነት የሚበልጡትን የሶማሊያን ሚጎ በአየር ላይ ውጊያ ከሰማይ ወደ መሬት እንደ ዝናብ ያረግፋቸው ጀመር። ህዝባዊ ሰራዊቱ ከህዳር አጋማሽ 197 ዓ ም ጀምሮ ከመከላከል ደረጃ ወደ ሰፊ የመልሶ ማጥቃት ዘመቻ ተሸጋገረ። መሪር መስዋዕትነት እየከፈለ የሶማሊያን እግረኛና ሜካናይዝድ ጦርን አከርካሪ መስበሩን ቀጠለበት ማለት ነው። በጠላት ከበባ ወድቀው የነበሩት ድሬድዋንና ሐረር ከተሞችን ከጠላት መንጋጋ አስጥሎ ለቀጣዩ ወሳኝ ፊልሚያ ተዘጋጅ የካቲት 23 ቀን 197 ዓ ም የአድዋ ድል ዕለት የኢትዮጵያ ጦር በጭናቅሰንና በቆሬ በኩል ወደ ጅጅጋ አቅጣጫ የተጠናከረ ቅንጅታዊ የጎህ ማጥቃት ዘመቻ ከፈተ። የሶማሊያ ጦርም ጥቃት ይመጣብኛል ብሎ ካልጠበቀው አቅጣጫ በመወጋቱ ተደናገጠ። ጅጅጋንም ላለመልቀቅ ተሟሟተ። ሶማሊያ በዚህ መደናገጥ ውስጥ እያለች ከጀልዴሳ ግንባር ሌላ ጥቃት ተከፈተባት ማለት ነው። የሶማሊያም ሰራዊት ጅጅጋን ከለቀቀ ትልቅ የሞራል ውድቀት እንደሚገጥመው ያውቃል። በመሆኑም ከጅጅጋ በስተ ምዕራብ በኩል ባለው ካራማራ ተራራ ላይ ማዘዣ ጣቢያውን በመስራት በከፍተኛ ደረጃ ተከላከለ። ነገር ግን የኢትዮጵያን ኃይል መቋቋም አልቻለም። ጥቃቱ በሁለቱም ግንባር የተከፈተ በመሆኑ አጋዥ ሰራዊት ከየትም ማንቀሳቀስ አልቻለም። በውጤቱም የካቲት ሀያ ስድስት ረፋድ ላይ በካራማራ ከባድ ሽንፈት ተጎነጨ ማለት ነው። በውጤቱም ከሞትና መቁሰል የተረፈው የጠላት ሰራዊት መሳሪያውን እያንጠባጠበ ጅጅጋን በመልቀቅ ወደ ሀርጌሳ መስመር ፈረጠጠ ማለት ነው። ድልም ለኢትዮጵያና ኢትዮጵያውያን ሆነ ማለት ነው። ሀገር ተወሮ የማያሳፍሩት እያድዋውን ታሪክ በካራማራውም ዳግም ፈጸሙት ማለት ነው። መላ ታጋይ ኢትዮጵያውያን ወታደሮች